አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረትና በጎነት የተደረገላቸው የተደረገልን መስቀል ላይ በተሰቀለ ጊዜ ዕዳ ሲከፍል ዕዳን የከፈለለት የዳነ የተዋጀ ህዝብ የሆነን የሆናችሁ ሀብተወልድ ስመ ክርስትና የተሰጠን እግዚአብሔር ልጆች ብሩካን እንደምንቆያቸው ሁሉን የሚችል አምላክና ጌታ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ከመንፈስ ቅዱስ ጋር ለዘላለም በአንድነት በሶስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች እንግዲህ መጪው ጊዜ የንስሐን ሀሳቦች የምንነጋገርበት ራሳችንን ከእግዚአብሔር ጋር የምናገናኝበት ራሳችንን በእግዚአብሔር ቃል የምንፈልግበት ወራት እንሆ ደርሷል። የመከር ጊዜ ኖ ደርሷል፣ የአበቦችም ጊዜ ኖ ደርሷል ብሎ ዘማሪው ጠቢቡ እንደተናገረ ይሄው እግዚአብሔርን የምንፈልግበት ከፊት ለፊታችን። ራሳችንን የምንፈልግበት ጊዜ ደርሷል። የመጽሐፍ ቅዱስ ሀሳብ የእግዚአብሔር ቃል ሰዎችን ወደ እግዚአብሔር የሚጠራ ነው። የመጀመሪያቱ የዮሐንስ መልዕክት የዋር ዮሐንስ መልዕክት ምዕራፍ አንድ ቁጥር ሰባት ላይ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአትም የለብንም ብንል ራሳችንን እናስታለን እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፃ ሁሉ ሊያነጻን የታመነና ጻድቅ ነው ይላል። እንግዲህ በኃጢአት የቆሸሽን ሰዎች፣ ልብሳችን ያደፈብን ሰዎች፣ መንፈሳችን የከበደን ሰዎች፣ ውስጣችን የመንፈስ አቅማችን የደከመብን ሰዎች ኃጢአት ምን ያህል ተዋጊ እንደሆነ የገባን ሰዎች ይህ ቃል ሊያጽናናን ይችላል። እግዚአብሔር ቃል ኃጢአትን እንድንተው ከኃጢአት እንድንርቅ ሰውነታችንን ከኃጢአት እንድንጠብቃት የሚያዘን ለራሳችን ሰላማዊ ኑሮ እንድንኖር ነው። ኃጢአት በባህሪው አቅፋችሁት የምተኙት አይደለም፣ የሚወጋ ነው። ሲያቅፉት የሚወጋ ነው። ኃጢአት ስታስገቡት ቤት ከቤት የሚያስወጣችሁ ነው። በጣም አደገኛ ነው ኃጢአት የሚባለው ነገር። እኛ በውስጣችን ፍቃድ ስንሰጠው ይነግሳል። ኃጢአት ያደባል፣ በዙሪያችን ልክ በቃይል ፊት እንዳደባ ያደባል። ፊት ከሰጠ ነው እና ልባችን ከከፈትንለት ግን ኃጢአት በውስጣችን አቅም እያገኘ ይመጣል። እግዚአብሔር ያዳም ልጅ ቃይን የተናገረው ይሄ ነው። ኃጢአት በፊት ታደባለች ብሎት ነበር። እሱ ግን ፊቱ ጠቁሮ ለኃጢአት የተዘጋጀ ስነ ልቦና ይዞ ስለነበረ የተደበቀው ይሸሸው ኃጢአት የበለጠ ቅጥቅጦ ጥሎታል ይህን ሰው ስደተኛ በገዛናት አባቱ ሀገር የማይኖር በእግዚአብሔር ፊት እንኳን በስርዓት መናገር የማይችል ደካማ ሰው አድርጎታል የፈቀደለት ግን እሱ ነው ያደባል ይፈልጋል በር ሰብሮ አይገባም ገፍቶ አይገባም ግን ፈቃደኞች ስንሆን ደስታን ስንፈልግ በኃጢአት ውስጥ ስንወደው ከኃጢአት ውስጥ የምንወደው ነገር ሲኖረን እኛ ውስጥ ስር ይሰዳል እና የኃጢአት ጎጂ ነገሩ አስቀያሚ ነገሩ ቤታችን ውስጥ እንደንኖር አለመፍቀዱ ነው። ውስጣችን ያለውን ሙሉ ለሙሉ ሰላም ነው ከቤታችን የሚያባርረው። የሚገርማችሁ በአብርሃምና በሳራ ቤት ውስጥ ፍጹም ሰላም ነበር። ታውቃላችሁ ቤታችሁ እንደ አብርሃምና እንደ ሳራ ይባረግ ተብሎ ነው የሚመረቀው። በትዳር ምሳሌ የምናደርጋቸው ጥንታዊ ባልና ሚስቶች ናቸው። አብርሃም እና ሳራ ግን የተጋጩባቸው ጊዜያቶች እንደነበሩ ታውቃላችሁ። በተለይ አጋር የምትባል ሴት በቤታቸው እንድትገባ ሳራ ስትፈቅድ እግዚአብሔር የተስፋ ዘር ሰጣችኋለሁ፣ እንደ ሰማይ ከዋክብት አብዛችኋለሁ እያላቸው ምናልባት የሌላ ማጽን ተዘግተዋልና የአጋር ማጽን ይሆናል ተስፋ የሚያመጣው ብላ እግዚአብሔር ካለው ውጭ መክራ ሳራ ከእግዚአብሔር ቃል ውጭ ሄደች፣ ኃጢአት ሰራች ማለት ነው። አብርሃምም ከእግዚአብሔር ቃል ይልቅ የሚስቱን ቃል ሰምቶ ወደ አጋር ገባ። በዚህም ጊዜ የሳራና የአብርሃም ግንኙነት መሻከር ጀመረ። ሳራ ለአብርሃም ስሜት አስባ ነው አጋርን የሰጠችው፣ አብርሃምም ሳራን አስቦ ነው አጋር ጋር የገባው ሁለቱም የሚያደርጉት ለፍቅር ነው። ግን የእግዚአብሔርን ቃል ጥሰው ነው የተፋቀሩት። ስለዚህ እነዚህ ሰዎች መጣላት ጀመሩ። አጋር ካረገዘች በኋላ ሳራ ስትገላምጥ፣ ሳራ ተበሳጨች። ከቤት አስወጣልኝ አለችው። ከቤት አስወጣልኝ የምትለው አንዲትን ግብፃየት ባሪያ ብቻ ሳይሆን በማፀኗ ያለውን የአብርሃምን ልጅ የአብርሃም ናፍቆት ጭምር ነው ከቤት አስወጣለኝ አለችው ምረጥ ወይ እሷ ወይኔን አለች ሳራ እንዲህ አይነት ሴት አልነበረችም እንዲህ አይነት እናትም አልነበረችም እንዳልሽ አድጊባት ብሎ እንድታስጨንቃት ፈቀድላት ሳራ አስጨናቂ ሴት ሆነች ቤት ውስጥ ሰራተኞቿን ምትጨቁን ሆነች አብርሃምም ፈቀደ ይሄ እንዲሆን ይሄ የኃጢአት ልምምዶች ናቸው አንደኛ እግዚአብሔርን ቃል ካለ ውጭ መሄዳቸው፣ አጋር ጋር መግባታቸው፣ አጋርን የያዙበት የጭካኔ መንገድ፣ ችግሩን ለማስተካከል የሄዱበት መንገድ እርስ በርሳቸው እንዳይስማሙ አደረጋቸው። አሁን አብርሃምና ሳራን የመሰሉ ሁለት የተባረኩ ሰዎች እንዲጣሉ ያደረጋቸው ከእግዚአብሔር ፈቃድ ገደል ሲሉ ነው። እርስ በርሳቸው እኮ ተዋደው ያደረጉት ነገር ነው። ይበላችሁ የፈለገ ተዋደን እናርገው። እግዚአብሔር የሚለውን ካላረግን ተፋቅረን መቀጠል ራሱ አንችልበትና ሚስቶች፣ ተዋደን ተስማምተን በፍቅር ተግባብተን ብናደርገው እንኳ ቤቱ ግን ከችግር አያመልጥ። ለምን መሰላችሁ? የእግዚአብሔር ቃል ይያው እግዚአብሔር ሰላም በውስጣችን እንዳይኖር ኃጢአት በባህሪው ሰላምን የማሳደድ አቅም ስላለው ነው። የአብርሃም እና የሳራ ምሳሌ የሆነ ቤት የእግዚአብሔር ሰላም እዛ ቤት እንዳይቆይ ያደረገው የሄዱበት የኃጢአት መንገድ ነው። ኃጢአት ካስገባን በኋላ ቤታችን ቤታችን ያለውን ሰላም ስምምነት፣ ነቅሎ ይመጣል አቅማለሁ። ይህ ብቻ አይደለም። ኃጢአት እኛ ውስጥ ሰው ይወላችሁ፣ ሰው ውስጥ ሰላም ያስፈልጋል። ሰላም እንደ ኦክሲጅን ነው። ሰው በራሱ ሰላም ከሌለው ከእግዚአብሔርም ጋር ከሰውም ጋር መኖር አይችልም። ራሱ በውስጡ የሰላም ስትንፋስ መተንፈሳለበት አለዚያ ለአካባቢው፣ ለቤተሰቡ፣ ለቤተ ክርስቲያን በሽታ ነው የሚሆነው ያሰው። ስለዚህ ሰው ሰላም እንዲያጣ፣ ሰላም የሌለው እንዲሆን ያደርገዋል። ምክንያቱም በውስጡ ስለሚገባ ሰላምን ያሳድዳል። ትልቅ እሳት ወይም የጋለ ብረት ውሃ ውስጥ ብትጨምሩ ትነት እንደሚወጣ ኃጢአት ቤት ውስጥ፣ ኑሮ ውስጥ፣ ልብ ውስጥ ውሳኔው ሲገባ የእግዚአብሔርን ሰላም የማትነን ትልቅ የመግፋት ጉልበት አለ። ለዚህ ነው ኃጢአት እንዳንሰራ እንድንከለከል ሰርተንም ከሆነ ቶሎ ብለን ተጸጽተን ንስሐ እንድንገባ የምንታዘዘው ከውጤቱ ከደሞዙም ማለት ደሞዝ አለው። የኃጢአት ደሞዝ ሞት ነው። ከደሞዙ ጋር ከውጤቱ ጋር ቅድም እንደተባለው የውስጥን እረፍት ይከለክላል። ሰው ደግሞ ካላረፈ እረፍት ለሰው መሆን መስጠት አይችልም። አብዛኞቹ ጦረኞች፣ በጣም ስሜታዊ ፖለቲከኞች፣ ጽንፈኛ የሃይማኖት አስተማሪዎች በውስጣቸው ሰላም ስለሌለ ነው እንደዛ እና ሰላምን እንድናጣ ከሚያደርገን ከኃጢአት ልምምድ የምንመለስበትና የምንስተካክልበት ትልቁና ብቸኛው መንገድ ደግሞ መመለስ ነው ወይም ንስሐ ነው። ንስሐ ነው የክርስቲያኖች ንስሐ በጌታችን በአምላካችን በመሬታችን በኢየሱስ ክርስቶስ ደም በኩል ብቻ ተቀባይነት የሚያገኘው። ጌታችን ለኃጢአታችን መሞቱን አንድ ክርስቲያን ማመን ማወቅ አለበት። ኃጢአት የተከፈለው በደም ነው ጌታችን ማቴዎስ አስድስት ላይ ለሁላችሁ የሚፈስ የአዲስ ኪዳን ደሜ ነው ለኃጢአታችሁ ይፈስ ብሎ የሰጠው ደሙ ነው። ኃጢአትን ጠቅሶ ደምን ነው የሰጠው። የኃጢአት ደሞዝ ሞት ስለሆነ የኃጢአት ደሞዝ ክፍያውም ደም ነው። የጌታችን ደም፣ የጌታችን ሥጋ ይሄ ኃጢአት የሚባለውን ዋጋውን ሞት የሚባለውን ዋጋ መክፈሉን ክርስቶስ የሚያሳይ የቁስሉ፣ የደሙ ውጤት ነው። እኛ ነጻነት እንድናገኝ ያደረገ በሱ ቁስል የተፈወስን። ስለዚህ ክርስቲያኖች ይሄንን ትልቅ ብርሃን አምነው ነው ንስሓ መግባት ያለባቸው። የክርስቶስ ደም ከፊት ለፊታችን እንዳለ በየቀኑ በቤተክርስቲያናችን ቅዳሴ ላይ የምንሰዋው ቅዳሴ ማለት ጸሎተ ክርስቶስ፣ ጸሎተ ስጋ ወደሙ ማለት ነው። ጸሎተ ቁርባን ማለት ነው። በደሙ ፊት በእምነት ቆመን እግዚኦ መሐረነ ክርስቶስ ብለን የምንጸልይበት እግዚአብሔርን ፊት ምናይበት ብርሃንን፣ ምንቀበል ኃይልን ምንቀበል በሰላም ግቡ ተብለን ምህረት አግኝተን ምንሄድበት የምህረት ደም ስለሆነ ይህንም በዚህ ደም ከዚህ ደም አንፃር ነው ንስሓ ምንገባው። ኃጢአታችንን ደግሞ መናዘዝ ይገባናል። ከኃጢአቱ ተናዝዞ በክርስቶስ ደም አንድ ሰው ሲመጣ ኃጢአቱን ይቅር ይላል እግዚአብሔር። ውጤቱ ተጎጂነቱ ይቆማል ማለት ነው። ቅድም እንደተባለው ሰላም ማጣቱ ስምምነት ማጣቱ ጥንካሬና የመንፈስ ሞራል ማጣቱ እየቀረ የተተካ በእግዚአብሔር ሰላም የተተካ በእግዚአብሔር መገኘት በብርሃኑ በመረጋጋት በመወደድና በመፈለግ ስሜት ውስጥ ወደ መሆን እንመለሳለን። አያችሁ ኃጢአት አትፈለጉም ነው የሚለን እግዚአብሔር። አይምራችሁም ነው የሚለን አምላክ። ይፈርድባችኋል ነው የሚለን ትግስቱ አልቋል ነው የሚለን። ኃጢአት አይበቃችሁም ወይ እስከመቼ ይምራችኋል ነው የሚለን። ኃጢአት ኃጢአት ነው በባህሪው ምንም ቅዱስ ነገር የለውም። ቅዱስ ሀሳብ ማለት እንድታስቡ ያደረጋችሁ የክርስቶስን ደም ስታስቡ ግን እግዚአብሔር ምሕረት ታስባላችሁ። አባት ዳዊት ምሕረቱ ለዘላለም ነውና እግዚአብሔር አመስግኖ ያለውን ቃል ታስባላችሁ። ለእግዚአብሔር ምሕረቱ ለዘላለም እኮ ነው። ሃ ስለዚህ እግዚአብሔር ይምረኛል ዛሬም ዛሬም ዛሬም ማለት እንችላለን። ጌታችን ራቆቱን በመሰቀሉ ለሚሰሩት አያውቁምና ይቅር በላቸው ማለቱን እናስባለን። ደግሞ ስናስብ ያንን ይቅርታ እናስባለን። ሞት ለሚገባው ሰው የተሰጠውን ያንን የምሕረት ይቅርታ እናስባለን። በመጽናናት ሆናችሁ፣ በመንፈሳዊ እውቀት ሆናችሁ፣ በእምነት ሆነን ወደ ንስሐ እንሂድ። ንስሐ አባቶቻችን ጋር እንደውል። ንስሐ አባት የሌላችሁ ሰዎች ውጭ ሀገር የምትኖሩ ከቸገራችሁ ደውሉኝ። ስልክ የለ እግዚአብሔር ልጆች ንሳ አባቶቻችን ጋር እንሄድ። አሁን መጪውን ጾም ነው ነነበ የመጣል ፊትለፊታችን ሰኞ የንሳ ዝግጅት ነው። ቀጥሎ አብይ ጾም ደግሞ ትልቁ ጾም እየመጣ ነው። በብዙ የጸሎት ርሶች ላይ የምንጸልይበት እግዚአብሔርን የምንፈልግበት መንፈሳችንን በመንፈስ ቅዱስ እሳት የምናነድበት ጊዜ እየመጣ ነው ጠላታችን ሴጣንን ምናሳፍርበት ጊዜ እየመጣ ነው። የጌታችን የሱስን ጸጋ የምንለብስበት ጊዜ እየመጣ ነው። ጌታችን አዳምን ቁርበት ነው ያለበሰው። ያንን መዋቹን ክርስቶስን እንዳይረሳ ታርዶም የሚያድነውን በግ እንዳይረሳ እሱን ልብስ ለብሰን የታረደው እውነተኛውን አማናዊውን ስጋ ደም አማናዊውን በግ በልተን ጥጥተን አጊጠን ነጭ ለብሰን ጾሙ እንድንቀበል ልናስብበት ይገባል። ንስሐ አባት ያስፈልጋል። መናዘዝ በጣም አስፈላጊ ነው። ኃጢአት ይቀለናል ስንናገር፣ ሸክማችን በውስጣችን ይቀለናል። ሴጣን ደግሞ እንዳይከሰን ይከላከልናል። መናዘዛችን ክሱን ያስቆምልናል። መናዘዛችን ካህኑ ደግሞ በእግዚአብሔር ቃል እየጠቀሰን እንዲያስተምረን ያግዘዋል። እግዚአብሔር ይፍታ ሲለን እናንተ ምስሁት ሰው የታሰረ እናንተ ፍትፍታ ይሆን የሚለውን ጌታችንን የሰጠውን የካህናት የአዲስ ኪዳን ካህናትን አገልግሎት በረከት እናገኛለን። ሲፈታን እንፈታለን። እግዚአብሔርን ፈርተን በተናዘዝንበት ካህን ፊት ቆመን እግዚአብሔር ይፍታስልን ይፍቱኝ አባቴ ስንል የኃጢአት ማሰሪያው ይፈታል። እግዚአብሔር ይቅር ይላል። ይህንን ትልቅ ነገር እንድንማር እንድናቅ ነው። የሰማነውን በልቦናችን ይጻፍ። ምን ተማራችሁ? ኮሜንት አርጉ። ኮሜንት ሳታርጉ አትውጡ። ትንሽም ቃል ቢሆን ትልቅም መልዕክት ቢሆን፣ ትናንትና እህቴን ኢንተርቪው ሳደርግ የኦርቶዶክስ አይነቶች ኮሜንት ብዙ ያስተምረኛል ስትል ነበር። እና ቀላል እንዳይመስላችሁ ደግሞ ብዙ ሰው ኮሜንት ሲያደርግበት ወደፊት ለፊት እንዲደመጥ ያስቀምጠዋል ዩቲዩብ። እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረ ማርያም ነኝ። የምትፈልጉ ዜ9111138 ስልኬነ ዋትሳፕ ቴሌግራም ላይ ላ አለው። ሰላም